አንፈልግም እኛ። አስታረቂ አስታረቂ ጌታ እግዚአብሔር ኢየሱስ ክርስቶስ ብቻ ነው ከሱ ካለሱ። ደግሞ ካልቻሉ ቤተሰብ አላቸው። አለቀ። ካልቻልን ካልቻል እነሱ ለማስታረቅ ነው ከተጣሉ ሙሻሉ ጋሽ እያሉ አንፈልግም። ውጡልን። እናንተ ማየት ነው ያስጠላል። እና ጋይስ አምሶ ሶሪ በጣም ይቅርታ፣ ይኑ ሙሽናሉኝ የተናገው በጣም ይቅርታ፣ በጣም ይቅርታ ጋይስ ይቅርታ እና እናንተ ደግሞ አሩ ሲኒ ደግሞ እናንተ ላዳምጣ። ይቅርታ ሺ ጋይስ አም ሶሪ። ቲጂዬ ተረጋግዬ፣ ቲጂዬ ተረጋግዬ፣ እንዳያምሽ ተረጋግዬ፣ የኔና ተረጋግዬ፣ እንዳያምሽ፣ እንዳያምሽ። እኔ ቲጂ ለምን እንደሆነ ታውቂያለሽ? ሄኖክ የሰራው ነገር ስላሳመመኝ ነው። የሆነም የሆነም ነገር ያየሁኝ ስለሆነ እዚህ ጋር የብሩኬ ዋህነት አይቶ ገብቶ እየተጠቀመ ነው። ምን አለው መሰለሽ? እኔ ከጎንህ ነኝ። ምን ማለት ነው? እሱ ከጎኑ ማን ነው? እሱ ከጎኑ የሚሆነው ማን ነው? እዚህ ጋር ሚስጥር እያወጡ ከጎን መሆን አለ እንዴ? የለም፣ የእሱ ተጎን አያስፈልገውም። ከጎኑ ከሆነችም ካይኑ እያለች ሁለቱም ወክሎ ነው እንጂ ለብሩኬ ደግፎ ከጎኑ አለ ማነው? እሱ መለየታቸው እንደሚፈልግ እ በግልጽ ወጥቶ እየተናገረ ኮ ነው። እዚህ ጋር እኮ ለእያንዳንዳቸው ብሩኬ የዋለበት ሚስጥር እያወጣ ነው። ለእያንዳንዱ ነገር እየሰራ ያለ ልጅ ነው። እኔ ብዙ ጊዜ በውስጥ አውርቼዋለሁ። ብዙ ጊዜ በውስጥም ተጣልተናል ከእሱ ጋር የሚመለስ አይደለም። የሆነ የተወሰነ ጊዜ አቁሞ ነበረ ደግሞ አሁን አለስልሶ ደግሞ ብሩኬ ገብቷል። ብሩኬ ደግሞ እኔ ሲነግረው እኔ አላቅም፣ በምን ቋንቋ እንደሚናገረው እዋህነታቸው ሁሌ አሳልፎ ለሌላ ነገር ይሰጣቸዋል። ብሩኬ ሞ ሆነ ሃይሚዬም ደግነታቸው ለሌላ ነገር ነው አሳልፎ የሚሰጧቸው። እንደዚህ አይነት ጓደኛ አያስፈልግም። በቃ ችግር ካለ ከነሱ ከአቅማቸው በላይ ከሆነ አሉ ሙሽ ማለች እንነግረታለን። የበለጠ ነገር ከመጣ ቤተሰብ አለ ይገባበታል። ወንድሞቹ አሉ፣ ወንድሞቹ አሉ። ኤፍሬም አለ፣ አብርሃም አለ፣ መሌ አለ። መሌ በእርግጥ ተናግሯል፣ ዛሬ ቪዲዮ ላይ ተናግሯል። አዲሳ መሄድ አልችልም ብለዋል፣ ከስራው አንፃር አዲሳ መሄድ አይችልም። ሀብትሽ አለ፣ እሙሽ ያለች፣ ጋሼም አለ። የጋሼ ስልክ ባይኖረኝም ጋሼም አለ። ችግር ከመጣ ቤተሰብ አለ። ጓደኛ ሊለይ የሚፈልግ ጓደኛ መግባት አያስፈልግም። በዚህ ጋር የራሳቸው ስራቸው እያሳደጉ ነው። የብሩኬና የካይሉ የህይወት አሳስቧቸው ሳይሆን የራሳቸው የተወበራቸው እያሳደጉ ነው። በቃ ብትችሉ እኔ ሚፍታ ብዙም አላውቅህም፣ ይቅርታ። እኔ ብዙ ሳላውቅህ ስለአንተ ማውራት አልችልም። ስለአንተ መጥፎ ነገር መናገርም አልችልም። እኔ ሳቅህ በቅርብ ነው። ከነ ብሩኬ ጋር ጓደኛ ሆነ ህማቅህ፣ ስለአንተ ምንም ማውራት አልችልም። ግን ሄኖክ አብሶ ሄኖ እኔ ፍጹም ፍፄም እነሱ መጥፎ ነገር አይሰራም። የሁለቱም ወንድማቸው የሀይምዬም የሩኬም ከጎናቸው ያለ ወንድማቸው ነው። ፍፄም እዚህ ጋር መውቀስ አልፈልግም። ችግር ካለ ራሴ በግሌ አውራ ካለው ስለአንተ ምንም ማውራው ነገር የለም። ምንም ያየውብህ ነገር የለም። ያየውብህ ያለ ሄኖክ የምትባል ጓደኛ ሳትሆን አንተ ደግሞ ለሆድህ የምትኖር ብቻ ነ፣ ምንም አታመጣ መነግርህ አለው። እግዚአብሔርን ለሆድ ብቻ ምትኖር። እዚህ ጋር የምታወራቸው ልጆች አሉ አብሶ አንድ ልጅ ታቂዋልሽ፣ አንቺ አይቼሻለሁ። ቀድም ከዚህ ጋር ሄደሻለ፣ አይቼሻለሁ፣ ነግርሻለሁ። ደግሞ ከሁለታቸው ጋር ከሱ ጋር ሆነሽ አንቺ ደግሞ ብሩኬም ሲያገልሽ ብሩኬ ደግሞ አታገኝም፣ አትልፊ። ብሩኬ መች ለአንቺ ይሆንሻል? የማታገኝ ሰው ደግሞ አትመኝም። ገደር ግቢ ከፈለግሽ፣ መቼም አታገኙትም። ብሩኬ የምትመኙት ለእያንዳንዳችሁ፣ ከሀይኑ ውጭ ማናቸውን ገደር ግቡ አታገኙትም። እቃ አይደለም እንደፈለጋቸው የምትጎትቱት አንድ ልጅ ነው፣ አንድ ወንድ ነው፣ እንደ ማንም ዩቱበር ነው። ገባችሁ? የማታገኙት ነገር አትልፉ። በገንዘብ ደግሞ የምታደርጉት ነገር ብሩኬን፣ አታገኙትም። ሚስጥር ያወጣልሻል አውቃለሁ፣ ግን መቼም ብሩኬን አይሳካልሽም። መቼም አውቀሽ ወንድም መሰለሽ። ደግሞ ሀይሚም እንደምትወጫ ነገር እንደማትወጫ ደግሞ ጠንቅቄ ያቀብሻለሁ። እኔ ግን አውቄ ነበር ዝም እምልሽ፣ ዛሬ ግን እናገርሻለሁ። ምንም አታመጪ፣ እንገደርግ ያልች ከፈለግሽ፣ እኔን መስደብ ትችያለሽ። ታውቂዋለሽ። ከለቄ ስምሽ መናገር አልፈልግም። ታውቂዋለሽ ጋር ግንኙነት ያለሽ የብሩኬ ሚስጥር አሳልፎ የሚሰጥሽ ልጅ አለሽ፣ እዚሁ የኔው ጋር ዱባይ፣ እዚሁ ዱባይ ነው ያለሽው። ስምሽ መናገር አልፈልግም፣ ታውቂዋለሽ፣ ይገባሻል። እና ሄኖክ ከዚህ ድርጊትህ ተቆጠብ። አርፋ ቁጭ በል፣ ብትችል እራቀው። ከሱ ጋር እንድትርቅ ነው የምፈልገው። ከቻልክ ማለት ይሄን መልክ ከሰማኸው፣ ይሄ መልክ ከሰማ አንተ ጓደኛ አይደለም። ለሆድህ የምትኖር ሰው ነው ማለት ጓደኛ ሆነ ይሆን አለ አይደል ገብተህ ተለጥፈህ ሌላ ነገር እየሰራህ ነው ያለኸው። ከዚህ በፊት ተነግሮ አርፈህ ቁጭ ብለህ ነበረ። አሳልፈህ ሰጥቼህ ነበር። በውስጥም ተሰዳድ እኔ ለኔ እና ታውቃለህ። አሁንም አርፈህ ካልተቀመጥክ አሁንም አሁን መሰድብሃለሁ። ምንም አታመጣ። ገደር ግባ፣ ምንም አታመጣ። ስመጣ ምንም አታደርገኝ መቼም መቼም። እና አርፈህ ቁጭ ብትል አርፈህ ስራህን በራስህ ይቶ በራስህ ስራህና እነሱን ልቀቃቸው። ያንተ ጓድኝን አያስፈልግም። ብሩኬ ደግሞ ሰምተህ፣ ይሄ ሰምተህ ብትጠነቀቅ ደስ ይለኛል። ይሄ ዋህነት ነክ ብቀንስ ሃይሚየም እንደዛ፣ ሃይሚየም እንኳን ብዙ ሊቀርብሽም አይመስለኝ። የእኔ እናት ጎበዝ ነሽ አንቺ። አሁን የተለጠፈ ያለው ከብሩኬ ነው፣ ግን የሚወጣው ሚስጥር የሁለታችሁ ሚስጥር ነው። የሁለታችሁም ነው፣ የሃይብሩኬ ብቻ አይደለም። የሃይሚየና የብሩኬ ነው እየወጣ ያለው። ለምን ይቀርባል? ምን ላይ እንደምትውሉ ጠንቅቆ ስለሚያውቅ ማለት ተለጥፏል። እንደባብ ብሩኬ ምን እንደሚሰራ ሃይሚየም እንደምሰ ስለሚያውቅ የሙን ተጀራ ሁሉ አይቀርህም። አንተ ባለጌ ነህ። እግዚአብሔርን አብሮ የበላ ሰው እንደዚህ ያደርጋል? እጅ እኮ ከዚህ ስትገባ እንኳን ለአንተ ለቤተሰቦቿ የምሰጥ አይኖራትም። እዚህ ጋር ስለምሰራ ነ ስለምሰራ ነው የምሰጥ ነገ ግን፣ አገለቃ ከዚህ ለቃ ከገባች እንኳን ለአንተ ለህይወቷ መኖር አላቅም። ከሱ የከፈለች የሰው ህይወት ታጣራለች። እና ጓደኝነት ነው የሚበልጥብህ፣ ብር አይበልጥም። የሰው ልጅ ጓደኛ፣ አብሮ አደግህ፣ የሀገር ልጅ፣ የሰፈር ልጆች አብራችሁ ያደጋችሁ ብሩኬ ነው የሚበልጥብህ፣ ሀይሜት ትበልጥብህ፣ አለች። ተዋቸው፣ እነዚህ በገንዘብ ለሆድ ከምታድር የለኝም። አብላኝ ብትለው ጓደኛህ ያበላሃል። ዛሬ ሁሉንም አውጥቼ የምዘረግፍልህ መቼም አልደብቅልህም። ተላስ ለምን ገደር አትገባ? ምንም አታመጣ። ገደር ግባ ከቻልክም እና ና። እኔ ፍጼ ጋ ችግር ያየውበት ነገር የለም። ችግር ካለ ራሴ በግል ያወራዋለሁ። ፍጼ እንደ ብሩኬ የምወደው ወንድሜ ነው። ፍጼ ጋ ምንም ያየውበት ነገር የለም። መናገር አልፈልግም። እኔ ዛሬ የመጣውበት ማን ነው? ሄኖክና ሄኖክ ብቻ ነው ሚፍታም። ደግሞ እኔ ከሱ ቅርበት የለኝም አላቅም። እና አመሰግናለሁ። ሌሎቹ ቀጥሉ፣ አውራሃለሁ። በውስጥም ይሄ ነገር አላቆመውም። እስካላስተካከልከው ድረስ አላቆመው። እስከ ቤተሰብ ድረስ ይሄዳል። ዝም ምልህ እንዳይመስልም አላቆመው። ስራ ትይዘህ እስከ ይሄ ነገር እስካላቆምከው ድረስ እኔ እግዚአብሔር ዝም አልልህም። ከዚህ በፊትም ታውቃለህ እንደተጣላችሁበት። አሁንም ደግሞ አለቅ። አሁንም ይሄ ነገር ዝም አልልህም።

አንተ እንደዚህ ሆኖ ለምን ይላል? ምን አገበው? እሱ የሚለው ምን አገበው እና ነው። ምን ያገበዋል? ለምን እንደዚህ ይላል? ቢያርፍ ይቻላል። እረፍ፣ በቃ እኛም አሁንም የምንለው እረፍ፣ ከህይወታቸው ወጣ። ሁላችንም የምንለው እንደዛ ነው። ውጡ፣ በቃ ማንም ሰው ራሱ አያስፈልጋቸውም። እራሳቸው ይነጋገራሉ። መጀመሪያም ተጣልተው ተነጋግረዋል፣ ብቻቸውን አሁንም እንደዛ ነው፣ ይነጋገራሉ። ሁሉም ይውጡ ከህይወታቸው። እግዚአብሔርን እነሱ ናቸው አብዛኛው ገብተው ራሱ ብጥብጥ የሚያደርጉት። አረ በመድኃኒዓለም ምንድን ነው የሚያስታርቅ የለም ያጣላ ብቻ ነው። ለምን እነዚህ ልጆች ምን አረጉ? ምቀኝነት እስቲ ምን አለበት እስቲ እንዴ፣ ምንም አይሰራላቸውም እኮ እየገቡ እየገቡ ብቻ መበጥበጥ ናቸው ስራቸው። ለምን እና እረፍ፣ እረፍ፣ በቃ እረፍ ብለናለ። ሁላችንም እረፍ እያልን ነው። ውጡ። አመሰግናለሁ።

ሰላም ወሊኩም ወራህመቱላሂ ወበረካቱ። ለማንኛውም እንደተዋላችሁልኝ፣ ደህና ናችሁ? እኔ ነገር፣ ወአለይኩም፣ የሰው ፈላጊ የራሱን ያጣል ብሏል። ሰላም ቢስ ነው። እንዴት ናችሁ? ደህና ናችሁልኝ? አለው፣ ምን አለሽ አለሽ፣ ወይስ የለሽም? እኔ ያለው መሰለኝ አለው። እንዴ ነው የለሁም። ገጠርነሽ ከተማ ሀቦ፣ እኔ ምሳሌ ባልፈልግም፣ ኧረ ተሳለቢ። በእንትና ስትመጪ አይተሽ ታውቂያለሽ። ድንጀሮ በዚህ በመካነት በዚህ በእንትና በደሴ ስንመጣ ማነት የሚባለው ከተማ ነው ድንጀሮ የምናበላውን እንደዚ አይነት ልክ ሜላ ሄሱ ነው የምመስለው ግን የኢትዮጵያ

ነብ ኤፍሬምን እኮ ከኤፍሬም ጋራጋራ አይ፣ አሁንም መግቢያውን አላየሁም። የእንትና ብሮጌ ከመጣበት መግቢያውን አይ፣ እኔ